በአርምሞ ባህር ውስጥ ሰጥማችሁ ነፍሳችሁ መልስ ፍለጋ ስትጮህ ተሰምቷችሁ ያውቃል? ዙሪያችሁ ያለው ነገር ሁሉ ትርጉም ያጣበት፣ ተስፋችሁ የደበዘዘበት ቅጽበትስ? አምላኬ ሆይ የት ነህ ብላችሁ የጠየቃችሁበት ጊዜስ? እንዲህ ያለው ጸጥታ ጠንካራውን እምነት እንኳን ያናውጣል። ዛሬ የአንድ ነቢይን ታሪክ አስቃኛችኋለሁ። በጥርጣሬ ማዕበል ውስጥ ቆሞ የነፍሱን ጥያቄዎች ወደ ሰማይ የላከ ነቢይ ዓለም በክፋትና በፍትሕ መጓደል ስትናወጥ ልቡ በአምላክ ጸጥታ የተጨነቀ ለምን ክፋት ይነክሳል፣ ለምንስ ፍርድ ይዘገያል እያለ ከአምላኩ ጋር የተሟገተ ይህ ታሪክ የእያንዳንዳችንን የሕይወት ትግል ነጸብራቅ ነው። በጥርጣሬው ውስጥ ተስፋን እንዴት እንደጨበጠ፣ ጸሎቱ ከጭንቀት ወደ ምስጋና እንዴት እንደተለወጠ እንመለከታለን። ድምፁን አብረን እናደምጣለን። በጸጥታው ውስጥ የተገኘውን አስደናቂ ምላሽም እንመረምራለን። ይህ የነቢዩ ዕንባቆም ታሪክ ነው። ዕንባቆም በዘመኑ የነበረውን የሞራል ዝቅጠትና የፍትሕ መጓደል ሲመለከት ልቡ በሐዘን ተመታ። የይሁዳ ሕዝብ ከአምላኩ መንገድ እየራቀና ጣዖታትን እያመለከ በግፍና በዓመፅ ተውጦ ነበር። ነቢዩ ይህንን ሁሉ በዝምታ ላይ አልፈው አልቻለም። ጩኸቱ ወደ ሰማይ ከፍ አለ። የአምላኩን ፊት በቅንነትና በድፍረት ፈለገ። አቤቱ፣ እስከ መቼ ድረስ እጮኻለሁ አንተም አትሰማኝምን? ስለ ግፍ ወደ አንተ እጮኻለሁ አንተም አታድንምንህ። ይህ የዕንባቆም ጥያቄ በስቃይ ውስጥ ያለች ነፍስ የምታስተጋባው የዘመናት ጩኸት ነው። በዐይኖቹ ፊት የሚፈጸመውን ግፍ፣ የሰዎችን ስቃይ እያየ የአምላክን ጸጥታ ሊቋቋመው ከበደው። አምላክ እንዴት ዝም ይላል? ለምንስ የዋሆች ይጨቆናሉ? ክፋትስ እንዴት ይሰፍናል? ይህ የዕንባቆም ትግል እያንዳንዳችን በሕይወታችን የሆነ ወቅት ላይ የምንጋፈጠው ነው። በዙሪያችን ያለው ዓለም በችግርና በፍትሕ መጓደል ሲናወጥ አምላክ የራቀ በሚመስልበት ጊዜ ለምን የሚለው ጥያቄ በልባችን ውስጥ ያስተጋባል። ዕንባቆም ግን ጥርጣሬውን በልቡ ውስጥ አልደበቀም፤ ይልቁንም በቅንነትና በድፍረት ወደ አምላኩ አቀረበው። ይህ ድፍረት የእምነቱ ማነስ ሳይሆን ከፈጣሪው ጋር የነበረው ጥልቅ ግንኙነት መገለጫ ነው። የሚያመልከው አምላክ የልቡን ጩኸት ሰምቶ መልስ እንደሚሰጠው ያውቅ ነበርና። እግዚአብሔር ሲመልስለት መልሱ ከጠበቀው በላይ አስደንጋጭና ግራም ያጋባ ሆነበት። እግዚአብሔር የይሁዳን ሕዝብ ለመቅጣት ጨካኝና አስፈሪ የሆኑትን ከለዳውያንን እንደሚያስነሳ ገለጠለት። እኔ የጭካኔና የችኮላን ሕዝብ ከለዳውያንን አስነሳለሁ፣ እነርሱም በምድር ላይ ተስፋፍተው የራሳቸው ያልሆኑትን ማደሪያዎች ይወርሳሉ አለው። ይህ ምላሽ የዕንባቆምን ልብ ይበልጥ አናወጠው። እንዴት የአምላክ ህዝብ በክፉ ህዝብ እጆች ይቀጣል? እንዴት ቅዱስ አምላክ ኃጢአተኛ የሆነ ሕዝብን ተጠቅሞ የራሱን ሕዝብ ለመከራ ይሰጣል? የዕንባቆም ግራ መጋባት ጥልቅ ነበርና እንዲህ ሲል ጸለየ። ዓይኖችህ ክፉ ከማየት የጸኑ ናቸው፣ ጠማማ ነገርንም ትመለከት ዘንድ አትችልም። ታዲያ ለምን ከዳተኞችን ዝም ብለህ ትመለከታለህ? ክፉ ሰው ከእርሱ ይልቅ ጻድቅ የሆነውን ሲውጥ ለምን ዝም ትላለህ? እዚህ ላይ የዕንባቆም እምነት ከፍተኛ ፈተና ገጠመው። የአምላክ መንገድ ከሰው ልጆች ግንዛቤ በላይ እንደሆነ ተረዳ። የእርሱ ጥበብና ፍርድ ከኛ እይታ እጅግ የላቀ ነው። ዕንባቆም መልስ ፍለጋ ወደ መጠበቂያው ግንብ ወጣ። የአምላክን ድምፅ ለመስማት ራሱን አዘጋጀ። በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ። እርሱ ለምን እንዲለኝና እስከ ክርክሬ ምን እንድመልስ እጠብቃለሁ? ይህ የጥበቃ ሰዓት በጥርጣሬና በተስፋ መካከል የሚደረግ ትግል ነው። የአምላክ ቃል እስኪመጣ ድረስ በዝምታ መጠበቅ እምነትን የሚፈትን ከባድ ፈተና። ዕንባቆም በመጠበቂያው ግንብ ላይ ቆሞ የእግዚአብሔርን ምላሽ በጉጉት ሲጠባበቅ ልቡ እያዘነ ነበር። የህዝቡ ስቃይና የፍትሕ መጓደል በአእምሮ ውስጥ እንደ ማዕበል ይናወጣል። እግዚአብሔር በእርግጥ ይሰማዋልን? የዚህ ሁሉ ሁከትና ግራ መጋባት መጨረሻውስ ምንድነው? በዚህ የጥበቃና የውስጥ ትግል መካከል ነቢዩ ወደ አምላክ ጸለየ። ጸሎቱ ተራ ልመና አልነበረም። ይልቁንም የነፍሱን ጥልቅ ስሜቶች ጥርጣሬዎቹንና ተስፋዎቹን ለአምላኩ ያካፈለበት ቅን የልብ ጩኸት ነበር። ይህ በዕንባቆም መጽሐፍ ምዕራፍ ሦስት ላይ ተመዝግቦ የምናገኘው ጸሎት የእምነት ጉዞው እንዴት ከጨለማ ወደ ብርሃን እንደተሸጋገረ የሚያሳይ አስደናቂ ምስክር ነው። የዕንባቆም ጸሎት የሚጀምረው የእግዚአብሔርን ያለፉ ታላላቅ ስራዎችን በማስታወስ ነው። አቤቱ ዝናህን ሰምቼ ፈራው። አቤቱ በዘመናት መካከል ሥራህን አድስ፣ በዘመናትም መካከል ግለጠው፣ በመዓትህ ምሕረትህን አስብ። ጸሎቱ እግዚአብሔር ቀደም ባሉት ጊዜያት እንዴት ሕዝቡን እንዳዳነ ጠላቶቻቸውንም እንዳጠፋ ያስታውሳል። ይህ ማስታወስ ለልቡ ጥቂት ተስፋን ሰጠው። ያ እግዚአብሔር ዛሬም አለ፣ ዛሬም ይሰራል። ከዚያም የጸሎቱን ቃና ለውጦ የእግዚአብሔርን ታላቅነትና ኃይል በግጥማዊ ቋንቋ ይገልጻል። አምላክ በተራሮች ላይ ሲገለጥ ምድር ስትንቀጠቀጥ፣ ተራሮች ሲሰግዱለት፣ ወንዞች ሲሸሹት ያያል። ይህ የእግዚአብሔር ታላቅነት መገለጥ የዕንባቆምን ልብ በፍርሃትና በአድናቆት ሞላው። የችግሮቹ መጠን ከዚህ ታላቅ አምላክ ፊት ምን ያህል ታናሽ እንደሆኑ መገንዘብ ጀመረ። ነገር ግን ይህ አምላክ ታላቅነት መገለጥ የዕንባቆምን ጥያቄዎች ሙሉ በሙሉ አልመለሰም። አሁንም ቢሆን የከለዳውያን መምጣትና የሕዝቡ ስቃይ እውን ነበር። እዚህ ላይ ነው የዕንባቆም እምነት ከፍ ወዳለ ደረጃ የተሸጋገረው። ከእግዚአብሔር ጋር በቅንነት ከተነጋገረና የልቡን ሸክም ካካፈለ በኋላ በአምላክ ለመታመን ውሳኔ አደረገ። በነገሮች ተስፋ ከመቁረጥ ይልቅ የእግዚአብሔርን ሉዓላዊነትና ጥበብ ተቀበለ። የፈጣሪ መንገዶች ከእርሱ እውቀት በላይ እንደሆኑ ተገነዘበ። ነገር ግን ያ አምላክ ሁሌም ለሕዝቡ መልካም እንደሚያደርግ አመነ። የዕንባቆም የእምነት ጉዞ ከቀላል ጥያቄዎች ወደ ጥልቅ መታመን የተሸጋገረ ነው። ጥያቄዎቹን ወደ እግዚአብሔር በማቅረብና ልቡን በመክፈት በመጨረሻም የእግዚአብሔርን ታላቅነትና ሉዓላዊነት በመቀበል ሰላምና ተስፋን አገኘ። የዕንባቆም ስም እንደሌሎች ታላላቅ ነቢያት በሰፊው ላይታወቅ ይችላል። ነገር ግን በውስጡ የያዘው መልእክትና የነቢዩ ማንነት ዘመናትን ተሻግሮ ዛሬም አዲስ ነው። ዕንባቆም ማለት መታቀፍ ወይም መታገል ማለት ሲሆን ይህ ስያሜ ከአገልግሎቱ ጋር ፍጹም ተስማምቶ ይገኛል። እርሱ ከአምላኩ ጋር በቅንነት የታገለ፣ ጥያቄዎቹን በድፍረት ያቀረበ፣ በመጨረሻም በአምላኩ ፍቅርና ምሕረት የታቀፈ ነቢይ ነው። ዕንባቆም የኖረው በይሁዳ ታሪክ ውስጥ እጅግ አስቸጋሪ በሚባል ወቅት ሲሆን የሕዝቡ ልብ ከአምላኩ ርቆ የፍትህ ሚዛን ተዛብቶ ሙስናና ዓመፅ በየቦታው ተንሰራፍቶ ነበር። ሁሉም ነገር የሚፈርስ በሚመስልበት በዚህ ወቅት ዕንባቆም ዝም ብሎ ተመልካች መሆንን አልመረጠም። በኅብረተሰቡ ውስጥ የሚታየውን የሞራል ዝቅጠትና የፍትሕ መጓደል አይቶ ልቡ በሐዘንና በቁጭት ተመታ። ብዙዎች ተስፋ በሚቆርጡበት ሁኔታ ውስጥ ዕንባቆም ድምፁን ከፍ አድርጎ ጮኸ። ጩኸቱ ግን ተራ የብስጭት መገለጫ አልነበረም፤ ይልቁንም ወደ አምላኩ ያቀረበው ጥልቅ የእምነት ጥያቄ ነው እንጂ እርሱ የእግዚአብሔርን ሉዓላዊነትና ፍትሕ ይጠራጠር የነበረው ከእምነት ማነስ የተነሳ ሳይሆን የእግዚአብሔርን ባህሪ ጠንቅቆ ስለሚያውቅና ያ ባህሪ በዘመኑ ከሚታየው ሁኔታ ጋር እንዴት እንደሚስማማ ለመረዳት ካለው ጥያቄና ፍላጎት የተነሳ ነበር። የዕንባቆም ድፍረት አስደናቂ ነው። በአንድ በኩል የእግዚአብሔርን ታላቅነትና ቅድስና ጠንቅቆ ያውቃል። በሌላ በኩል ደግሞ የልቡን ጥያቄዎችና ስጋቶች ያለምንም ፍርሃት ለአምላኩ ያቀርባል። አቤቱ፣ እስከ መቼ ድረስ እጮኻለሁ አንተም አትሰማኝም? የሚለው ጥያቄው ተስፋ የቆረጠ ሰው ጩኸት ሳይሆን መልስን ከሚወደውና ከሚያምነው አምላኩ የሚጠብቅ ሰው ጥያቄ ነው። ይህ የዕንባቆም ማንነት ለእኛም ትልቅ ትምህርት ይሰጠናል። እምነት ማለት ሁሉንም ነገር ተረድተን በጸጥታ መቀመጥ ማለት አይደለም። እምነት ማለት በጥርጣሬና በግራ መጋባትም ውስጥ እንኳን ልባችንን ለአምላክ መክፈትና ጥያቄዎቻችንን በቅንነት ማቅረብ መቻል ነው። ዕንባቆም የአምላክ ጸጥታ እንደ እምቢታ አልተረጎመም፤ ይልቁንም መልስን በትዕግስትና በተስፋ ጠበቀ። በተጨማሪም ዕንባቆም የእግዚአብሔርን ቃል የመጻፍና የማሰራጨት ኃላፊነትን ተቀብሏል። ራእዩ ገና ለተወሰነ ጊዜ ነው፤ ቢዘገይ እንኳን ጠብቀው፤ በርግጥ ይመጣልና አይዘገይም። የሚለው ንባብ የሚያሳየው የነቢዩ አገልግሎት ለራሱ ብቻ ሳይሆን ለትውልድ የሚተላለፍ መልእክትን እንደያዘ ነው። ቃሉ በጨለማው ውስጥ ብርሃንን እንደሚፈነጥቅ ፋኖስ ተስፋ ለቆረጡት መጽናናትን፣ ለተጨነቁትም መፍትሄን ይሰጣል። የሕይወት ጉዞ ሁሌም ቀጥተኛ አይሆንም። የጥርጣሬ ጥላ ሲያጠላ፣ የግራ መጋባት ማዕበል ሲነሳ፣ የእግዚአብሔር መገኘት የራቀ በሚመስልበት ጊዜ ልባችን በከባድ ጥያቄዎች ይሞላል። ለምን እኔ ለምን አሁን? አምላክ በእርግጥ ይሰማኛልን? እነዚህ ጥያቄዎች ተፈጥሯዊ ናቸው፣ የእምነት ማነስ ምልክቶችም አይደሉም። ነቢዩ ዕንባቆም የዚህ እውነት ሕያው ምስክር ነው። በዙሪያው ያለው ዓለም በክፋትና በፍትሕ መጓደል ሲናወጥ ልቡ በከባድ ጥያቄዎች ተሞላ። የአምላክ ጸጥታ፣ የህዝቡ ስቃይና የሚመጣው አስፈሪ ፍርድ በአእምሮ ውስጥ እንደ እሳት ይቀጣጠል ነበር። እነዚህን ጥያቄዎች ግን በልቡ ውስጥ አልሸሸጋቸውም። ይልቁንም በቅንነትና በድፍረት ወደ አምላኩ አቀረባቸው። የዕንባቆም ድፍረት የሚመነጨው ከእምነቱ ነው። የሚያመልከው አምላክ የልቡን ጩኸት ሰምቶ መልስ እንደሚሰጠው ያውቃል። ጥያቄዎቹ የአምላክን ሉዓላዊነት የመጠራጠር ሳይሆን የአምላክን ባሕሪና የዘመኑን ሁኔታዎች እንዴት ማስታረቅ እንደሚቻል ለመረዳት ካለው ጥልቅ ፍላጎት የመነጩ ናቸው። አይኖች ክፉን ከማየት የነጹ ናቸው፣ ጠማማ ነገርንም ትመለከት ዘንድ አትችልም ታዲያ ለምን ከዳተኞችን ዝም ብለህ ትመለከታለህ? የሚለው ጥያቄ የአንድ ግራ የተጋባ ነገር ግን አሁንም በአምላኩ የሚታመን ሰው ልመና ነው። የእምባቆም የእምነት ጉዞ እምነትና ጥያቄ እርስ በርስ የሚቃረኑ ሳይሆኑ ይልቁንም እርስ በርስ የሚደጋገፉ መሆናቸውን ያሳያል። ጥያቄዎች ወደ ጥልቅ ግንዛቤና ወደ ጠንካራ እምነት ሊመሩን ይችላሉ። እምባቆም መልስ ፍለጋ ወደ መጠበቂያው ግንብ ሲወጣ የአምላክን ድምፅ ለመስማት ራሱን አዘጋጀ። ይህ የጥበቃ ቅጽበት እምነትን የሚፈትን ከባድ ፈተና ነው። ነገር ግን በዚያ ጸጥታ ውስጥ ነው የእግዚአብሔር ድምፅ ይበልጥ ግልጽ ሆኖ የሚሰማው። በዙሪያችን ባለው ዓለም ውስጥ ብዙ ግራም ያጋቡ ነገሮች ይከሰታሉ። የፍትሕ መጓደል፣ ሥቃይና እርግጠኛ ያለመሆን ስሜት ልባችንን ሊያቆስለው ይችላል። በእንደዚህ አይነት ጊዜያት የዕንባቆምን ጸሎት ማስታወስ ያሻል። ጥያቄዎቻችንን ወደ አምላክ ማቅረብ ልባችንን ለእርሱ መክፈት እና መልስን በትዕግሥት መጠበቅ አለብን እግዚአብሔር የልባችንን ጩኸት ይሰማል እርሱ በጨለማ ውስጥ ብርሃንን ሊያመጣ የሚችል በግራ መጋባት ውስጥ መንገድን ሊያሳይ የሚችል አምላክ ነው የዕንባቆም ታሪክ እምነት በጸጥታ ውስጥ እንኳን ሊያብብ እንደሚችል ያስተምረናል ዕንባቆም በአምላክ ያልተጠበቀ ምላሽ ልቡ ተናውጦ ግራ በመጋባትና በጭንቀት ተውጦ ነበር የከለዳውያን መምጣትና የይሁዳ ጥፋት እንደ ከባድ ሸክም ትከሻው ላይ ተጭኖታል። ነገር ግን በዚህ ሁሉ ጨለማ ውስጥ እግዚአብሔር አንድ ወሳኝና ዘመን አይሽሬ የሆነ እውነትን ገለጠለት፤ ጻድቅ በእምነቱ በሕይወት ይኖራል። ይህ አጭር አርፍተ ነገር በታሪክ ውስጥ በሚሊዮን የሚቆጠሩ ሰዎችን ልብ የመራና ያበረታ፣ እንደ ደማቅ ኮከብ የሚያበራ የተስፋ ቃል ነው። በችግርና በመከራ ጊዜ፣ በጥርጣሬና በፍርሃት ወቅት ይህ ቃል የማይናወጥ እውነት ሆኖ ይቆማል። ጻድቅ በእምነቱ በሕይወት ይኖራል ማለት ምን ማለት ነው? ዕንባቆም በወቅቱ የነበረውን ሁኔታ ሲመለከት ጻድቃን እየተሰቃዩ፣ ክፎች ይበለጽጋሉ፣ የፍትሕ ሚዛን የተዛባ ይመስል ነበር። ታዲያ ይህ የአምላክ ቃል እንዴት ከእውነታው ጋር ይስማማል? ይህ ቃል ከሚታየው የዓለም ሁኔታ በላይ የሆነ ጥልቅ እውነትን ይጠቁማል። እውነተኛ ሕይወት፣ እውነተኛ መኖር የሚመነጨው ከቁሳዊው ብልጽግና ወይም ከችግር አለመኖር ሳይሆን በአምላክ ላይ ካለን የማይናወጥ እምነት ነው። ጻድቅ ምንም እንኳን በዙሪያው ያለው ዓለም ተናውጦ ችግሮች ቢከቡትም፣ በአምላኩ ባለው እምነት ምክንያት ውስጣዊ ሰላምና ጥንካሬ ያገኛል። ይህ እምነት ተራ እምነት አይደለም። ዕንባቆም የአምላክን መንገዶች ለመረዳት ጥያቄዎችን አቅርቧል። ነገር ግን በመጨረሻ ሁሉም ነገር ግልጽ ባይሆንለትም እንኳን በአምላክ ባህሪና ሉዓላዊነት ላይ ለመታመን መረጠ። በተጨማሪም እግዚአብሔር ለዕንባቆም ራእዩን እንዲጽፍና እንዲያትመው አዘዘው። ራእዩ ገና ለተወሰነው ጊዜ ነው፤ ወደ ፍጻሜው ይቸኩላል አይታበይምም። ቢዘገይ እንኳን ጠብቀው፣ በእርግጥ ይመጣልና አይዘገይም። ይህ ቃል የእግዚአብሔር ተስፋዎች አስተማማኝ መሆናቸውና በጊዜያቸው እንደሚፈጸሙ ያረጋግጣል። ምንም እንኳን የፍትሕ መምጣት የዘገየ ቢመስልም ምንም እንኳን መፍትሄዎች የራቁ ቢመስሉም የአምላክ ግን አይለወጥም። እርሱ የገባውን ቃል ይጠብቃል፣ በጊዜውም ሁሉንም ነገር ያስተካክላል። የዕንባቆም የእምነት ጉዞ ካስጨናቂ ጥያቄዎችና ከግራ መጋባት ተነስቶ ወደ ጥልቅ የምስጋና ከፍታ ደረሰ። ይህ ለውጥ በቅጽበት የተከሰተ ሳይሆን ከአምላኩ ጋር ባደረገው ቅን የልብ ንግግርና የአምላክን ሉዓላዊነት በመቀበሉ የመጣ ነው። ዕንባቆም ከእግዚአብሔር ጋር በግልጽ ከተነጋገረና የልቡን ሸክም ካካፈለ በኋላ የአምላክን ታላቅነትና ኃይል በአድናቆት ይገልጻል። እግዚአብሔር በቀደሙት ጊዜያት እንዴት ሕዝቡን ከግብፅ ባርነት እንዳወጣ፣ በቀይ ባሕር ውስጥ መንገድን እንደከፈተ፣ በምድረ በዳም እንደመራቸው ያስታውሳል። ይህ ታላቅ ጸሎት የአምላክን ኃይልና ታማኝነት ይመሰክራል። ከዚህ በኋላ የእግዚአብሔርን በግርማና በኃይል መምጣት ይገልጻል። አምላክ ከቴማን ቅዱሱም ከፋራን ተራራ መጣ። ክብሩ ሰማያትን ከደነ፣ ምስጋናው ምድርን ሞላ። ተራሮች ሲሰግዱለት፣ ምድር ስትንቀጠቀጥ፣ ወንዞች ሲሸሹት አየ። ይህ የእግዚአብሔር ታላቅነት መገለጥ የዕንባቆምን ልብ በፍርሃትና በአድናቆት ሞላው። የችግሮቹ መጠን፣ የከለዳውያን አስፈሪነት ከዚህ ታላቅ አምላክ ፊት ምን ያህል ታናሽ እንደሆኑ መገንዘብ ጀመረ። ነገር ግን የዕንባቆም እምነት እውነተኛ ጥንካሬ የሚመጣው በጸሎቱ የመጨረሻ ክፍል ነው። ምንም እንኳን የከለዳውያን መምጣትና የይሁዳ ጥፋት የማይቀር ቢሆንም ረሃብና ችጋር ቢያንዣብብም፣ ዕንባቆም ግን በአምላኩ ላይ ያለውን መታመን በድፍረት አወጀ። ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሻዎችም መብልን ባይሰጡ፣ በጎችም ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን በአምላኬ ደስ ይለኛል፣ በመድኃኒቴ አምላክ ሐሤትን አደርጋለሁ አለ። ይህ በታሪክ ውስጥ ከተመዘገቡት እጅግ አስደናቂ የእምነት አዋጆች አንዱ ነው። ዕንባቆም ደስታውና ተስፋው በሁኔታዎች ላይ የተመሠረተ እንዳልሆነ፣ ይልቁንም በአምላኩ ማንነት ላይ የተመሰረተ መሆኑን ገለጸ። የነቢዩ ዕንባቆም የእምነት ጉዞ በጥርጣሬና በግራ መጋባት ተጀምሮ በምስጋናና በማይናወጥ መታመን ተጠናቀቀ። ታሪኩ በጨለማው የይሁዳ ዘመን ውስጥ እንደ ደማቅ ብርሃን ፈንጥቆ ዛሬም ቢሆን በችግርና በፈተና ውስጥ ለሚገኙ ሁሉ የተስፋና የማበረታቻ ምንጩ ሆኖ ያገለግላል። የዕንባቆም ታሪክ ከዘመኑና ከቦታው አልፎ የእያንዳንዳችንን የልብ ትግል ያሳያል። የዕንባቆም ታሪክ በጨለማው ውስጥ ተስፋን፣ በጥርጣሬው ውስጥ መታመንን፣ በግራ መጋባት ውስጥም ሰላምን እንደምናገኝ ያስተምረናል። ከባድ ጥያቄዎችን ጠይቆ በአምላኩ የማይለወጥ ፍቅርና ታማኝነትን ልቡ አርፏል። ስለዚህ በሕይወታችን ውስጥ የጥርጣሬ ጥላ ሲያጠላ የእግዚአብሔር ድምፅ የራቀ በሚመስልበት ጊዜ የዕንባቆምን ታሪክ እናስታውስ። ጥያቄዎቻችንን ወደ እግዚአብሔር እናቅርብ፣ መልስን በትዕግሥት እንጠብቅ። ከሁሉም በላይ ደግሞ ጻድቅ በእምነቱ በሕይወት ይኖራል የሚለውን ቃል በልባችን እንያዝ። ምክንያቱም የእግዚአብሔር ተስፋ አስተማማኝ ነውና፣ እርሱም በጊዜው ሁሉን ነገር ለበጎ ያደርጋልና። የዕንባቆም እምነት ለእኛም ብርታትና ትጥቅ ይሁነን። ሰላም እግዚአብሔር ከሁላችን ጋር ይሆን አሜን